የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ጠቅላይ ሚኒስትር አብይ አህመድ የደሞዝ ጥያቄ እንዳላቸው ገለጹ። የአገሪቱን እድገት ተአምራዊ ነው ብለዋል። ኦነግ ሸኔ የተጨማሪ የቤንሻንጉል ክልል ከተማን ተቆጣጠረም። ከአዲስ አበባ እስከ አዋሳ የተዘረጋው የስልክ ዘራፊዎቹ ሞተረኞች መዋቅር በፖሊስ ተያዘም።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 በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ስሙ መካነ ኢየሱስ አካባቢ ግሩም ግዛው የተባለ ግለሰብ 150 ሺህ ብር ግምት ባለው አይፎን ፕሮ ማክስ 15 ስልክ እያወራ እያለም ኮድ 21226 አዲስ አበባ በሆነ ሞተር ላይ የነበረ ግለሰብ ከጆሮው መንትፎ እንደወሰደበት የአዲስ አበባ ፖሊስ አስታውቋል። የግል ተበዳይ ስልኩ እንደተወሰደበት ወዲያው ለፖሊስ ማመልከቱን ተከትሎም የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ባደረገው ክትትል በአዋሳ ከተማ ስልኩን ገዝታ እየተጠቀመችበት ከምትገኝ ጸጋ ጴጥሮስ ከተባለች ግለሰብ እጅ ስልኩ ሊያዝ መቻሉን ፖሊስ ገልጿል። ከተሰረቀው ስልክ ጋር በቁጥጥር ስር የዋለችው ጸጋ ጴጥሮስ በበኩሏ ምን ተስኖት መቻል ከሚባል ግለሰብ እንደገዛች ለፖሊስ ተናግራለች። የመንታፊዎቹን ሰንሰለት አድኖ በቁጥጥር ስር ለማዋል የአዲስ አበባ ፖሊስ በሰራው ስራ ምንተስኖት የተባለውን ግለሰብ ከያዘ በኋላ ሌላ ተጨማሪ አማኑኤል ሻንቆ የተባለ ሰው አብሮት እንደነበር ባገኘው መረጃ መሰረት በቁጥጥር ስር መዋሉን ጠቁሟል። ይህን ተከትሎም ገዢዋን ጸጋ ጴጥሮስን ጨምሮ የተሰረቀውን የሞባይል ስልክ ሸጠዋል በሚል ወንጀል የተጠረጠሩ ሁለት ግለሰቦች ከአዋሳ ወደ አዲስ አበባ አምጥቶ ምርመራ እያደረገ እንደሚገኝ ፖሊስ አስታውቋል። በሞተር የሞባይል ስልክ ቀምቶ መሰወር ለጊዜው የማይደረስበት ቢመስልም ፖሊስ ቴክኖሎጂ በመጠቀም በእንዲህ መልኩ ወንጀለኞችን አድኖ እንደሚይዝ እንደሚይዝና የግል ተበዳዮችም የትኛውም አይነት ወንጀል ሲፈጸምባቸው በአቅራቢያቸው በሚገኝ ፖሊስ ጣቢያም ሊያመለክቱ ሊያመለክቱ እንደሚገባ የምርመራ ቡድኑ ለአዲስ ሚዲያ ኔትወርክ ዲጂታል ሚዲያ ገልጿል። ጠቅላይ ሚኒስትር አብይ አህመድ የደሞዝ ጥያቄ እንዳላቸው ገለጹም። የሀገሪቱን እድገት ተአምራዊ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ተአምር ነው ሲሉ ተናግረዋል።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 ይህንን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል ብንጮህና ብናበላሽ እናጠፈዋለን እንጂ አና ለመውም የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበትም በማለት በውይይትና ሁለቱንም ወገኖች አሸናፊ በሚያደርግ መንገድ መፍትሄ እያበጀንለት እንሄዳለን ብለዋል ኦነግ ሸኔ ተጨማሪ የቤኒሻንጉል ክልል ከተማን ተቆጣጠረም ኦነግ ሸኔ በቤኒሻንጉል ጉሙዝ ክልል ቡለን ከተማ በፈጸሙ ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ተናግረዋል። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ከተማ ትላንት ንጋት ላይ የሸኔ ታጣቂዎች በፈጸሙ ጥቃት ቢያንስ አስር ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን የከተማይቱ ነዋሪዎች ተናግረዋል። የመተከልና የቡለን ወረዳ አስተዳደር በከተማይቱ ላይ በተፈጸመ ጥቃት የሰዎች ሕይወት መጥፋቱን ባንክ ቤትን ጨምሮም በተቋማት ላይ ዝርፊያና ጉዳት መድረሱን አረጋግጠዋል። ጥቃቱ በቡለን ከተማ ላይ የተሰነዘረው ትላንት አርብ ግንቦት 292017 ከንጋቱ 12 ሰዓት ገደማ ጀምሮ እንደነበር ነዋሪዎቹና የቡለን ወረዳ አስተዳደር ገልጸዋል። ለደህንነታቸው በስጋት ስማቸው እንዳይገለጽ የጠየቁ ሶስት የቡለን ከተማ ነዋሪዎች ጥቃቱ እስከ ረፋዱ አራት ሰዓት ገደማ ድረስ የቆየ እንደነበር አመልክተዋል። ታጣቂዎች ንጋት ላይ ወደ ከተማ ሲገቡ መመልከታቸውን የአይን እማኝነታቸውን የሰጡ አንድ ነዋሪ መቶ ገደማ የሚሆኑ ታጣቂዎች በአንድ መስመር ሲጓዙ ማየታቸውን ተናግረዋል። ከታጣቂዎቹ ውስጥ ገሚሶቹ ቡላ ቀለም ያለው የደንብ ልብስ እንደለበሱና የተቀሩት ግን የሲቪል ልብስ መልበሳቸውን መመልከታቸውን አክለዋል። ነዋሪው ክላሽና ብሬል የያዙ ነበሩ ያሏቸው ታጣቂዎች ጥቃት መሰንዘር ሲጀምሩ በቤታቸው እንደነበሩ ገልጸዋል። በጥቃቱ አስር ሰዎች መገደላቸውን፣ የባንክና ፖሊስ ጣቢያ መዘረፉን መስማታቸውንም አስረድተዋል። በከተማዋ የአረፋ በዓል አለመከበሩ እና ሶላት አለመሰገዱም ከአካባቢ ያገኘነው መረጃ ያመለክታል። ኢትዮጵያ ለመርከብ ማቆሚያ በቀን 3.2 ሚሊዮን ብር ትከፍላለች ተባለም። ኢትዮጵያ ነዳጅ የጫኑ መርከቦች ጅቡቲ ወደብ ላይ የጥራት ምርመራ እስኪደረግላቸው በመጠባበቅ በሚያሳልፉን ለእያንዳንዱ ቀን እስከ 3.2 ሚሊዮን ብር ትከፍላለች። ይህ የሆነበት ምክንያት ኢትዮጵያ ነዳጅ ጥራቱን የምትፈትሽበት የራሷ ላቦራቶሪ ስለሌላትና ናሙናዎች ወደ ውጭ አገራት ስለሚላኩ ነው ተብሏል። በአፍሪካ የንግድና ሎጂስቲክስ ላይ የሚሰራው ትሬድማርክ አፍሪካ የተሰኘው ድርጅት የኢትዮጵያ ተወካይ አቶ እውነቱ ታዬ እንደገለጹት አሁን ድሬዳዋ ላይ 1.6 ሚሊዮን ዶላር የተመደበለት የነዳጅ ጥራት ፍተሻ ላቦራቶሪ እየተገነባ መሆኑን ገልጸዋል። ከዚህ በተጨማሪም ጅቡቲ የሚገኘው ሆራይዘን የነዳጅ ማጠራቀሚያ ዴፖም ለ18 ዓመታት ጥገና ስላልተደረገለት በቀን የሚፈልገውን 10 ሚሊዮን ሊትር ናፍጣ ከማስተናገድ ይልቅ ከ8 ሚሊዮን ሊትር ያነሰ ብቻ እያስገባ ነው። ኢትዮጵያ በየዓመቱ ከ5 ቢሊዮን ዶላር በላይ ለነዳጅ ግዢ እንደምታወጣ መረጃዎች ያመለክታሉ። እስራኤል በሊባኖስ ዋና ከተማ ላይ የአየር ጥቃት ፈጸመች። እስራኤል የሄዝቦላ ሰው አልባ አውሮፕላን ምርት ላይ ያነጣጠረ ነው በማለት በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻዎች ላይ ተደጋጋሚ የአየር ድብደባ ፈጽማለች በኢድ አል አድሃ አረፋ ዋዜማ ሐሙስ ምሽት ላይ ኤዝቦላ በዋና ከተማ ይገኝባቸዋል በተባሉም አካባቢዎች የሚኖሩ ሰዎች በርካታ ሕንፃዎችን ለቀው እንዲወጡ ማስጠንቀቂያ መሰጠቱን ተከትሎ ጥቃቱ መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራን አሸባሪዎች የሚደገፍ በሺ የሚቆጠሩ ሰው አልባ አውሮፕላኖችን ድሮን የሚያመርት የኤዝቦላ ክፍል ከምድር በታች መለየቱን አስታውቋል። ጥቃቱ የተከሰተው በእስራኤልና በታጣቂው ቡድን መካከል ላለፉት ስድስት ወራት የተኩስ አቁም ተደርሶ እያለ ነው። የሊባኖስ ጠቅላይ ሚኒስተር ድብደባውም በጽኑ አውግዛለሁ ብለዋል። ናዋፍ ሳላም በኤክስ ገጻቸው ባጋሩት ጽሁፍ በአገራችን በደህንነት በመረጋጋቷና በኢኮኖሚያ በተለይም በበዓላት ዋዜማና በቱሪስት መገኛ ሰሞን ላይ ስልታዊና ሆን ተብሎ የተደረገ ጥቃት እንደሆነ እቆጥረዋለሁ ብለዋል። እስራኤል ነዋሪዎች ሕንፃዎቹን ለቀው እንዲወጡ ማዘዟን ተከትሎም በሺዎች የሚቆጠሩ ሰዎች በተጨናነቀው አካባቢ በተዘጋጉ መንገዶች መካከል ሲሸሹ ታይተዋል። ከዚያም በእስራኤል አየር ኃይል ከተፈጸመው ጥቃት የተነሳ የአካባቢው ሰማይ በጭስ ተሸፍኖ ታይቷል። የሊባኖሱ ፕሬዝዳንት ጆሴፍ አውን ጥቃቱን የተቀደሰ ሃይማኖታዊ በዓል በሚከበርበት ዋዜማ ላይ የተፈጸመ ሆን ተብሎ ዓለም አቀፍ ስምምነትን የጣሰ ሲሉ አውግዘውታል። የእስራኤል ጦር ሄዝቦላ ሰው አልባ አውሮፕላኖችን በስፋት መጠቀሙ በእስራኤል ላይ ለሚያካሄደው ጥቃት ዋና ማዕከል መሆኑን ገልጾ ድርጊቱን በእስራኤልናም በሊባኖስ መካከል ያለውን መግባባት በግልጽ መጣስ ነው ብለዋል። እስካሁን ከሂዝቦላ የተሰጠ አስተያየት የለም። የአየር ጥቃቱ ከመፈጸሙ ከአንድ ሰዓት በፊት የእስራኤል ወታደራዊ ቃል አቀባይ በአረብኛ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ትራምፕና ኤለን መስክ ወደ መረረ ፍጥጫ ውስጥ መግባታቸው ተነገረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ባለጸጋው ኤለን መስክ በይፋ ወደ መረራዊ ቃላት ጦርነት ውስጥ ገብተዋል። በኢለን መስክ የመኪና አምራች ድርጅት ቴስላ ላይ ከፍተኛ ተጽዕኖ ያሳደረው አዲሱ የትራምፕ የበጀት ረቂቅ አዋጅን ተከትሎ በሁለቱ የቀድሞ አጋሮች መካከል በተነሳው ቅራኔ ትራምፕ ከመስክ ንግድ ጋር በተለይም ለስፔስ ኤክስ አስፈላጊ የሆኑ የመንግስት ውሎችን እንደሚያቋርጡ ዝተዋል። በበጀታችን በቢሊዮን የሚቆጠር ዶላር ለመቆጠብ ቀላሉ መንገድ የኤለንን የመንግስት ድጎማና ኮንትራቶች ማቋረጥ ነው ሲሉም በማህበራዊ ትስስር ገጻቸው ለጥፈዋል። በምላሹም መስክ የትራምፕን ክስ እንዲነሳ በመጠየቅና አሜሪካ የጠፈር ተመራማሪዎችንና ሌሎች አቅርቦቶችን ወደ ዓለም አቀፉ የጠፈር ምርምር ማዕከል ለማድረስ በዋነኛነት የምትጠቀምበትን የድራጎን የጠፈር መንኮራኩር በጊዜ ጡረታ እንደሚያስወጣው ዝቷል። በጾታዊ ጥቃት ወንጀል ተከሶ በነበረው ጄፍሪ ኤፕስታይን ያልተለቀቁ ፋይሎች ውስጥ የትራምፕ ስም ሲሆን መኖሩንም ያለማስረጃ በመጥቀስ ትልቁን ፈንጂ መጣሉም ተነግሯል። መስክ ለትራምፕ እና ለሪፐብሊካኖች ስጋት በሚሆን መልኩ ለፖለቲካ ተፎካካሪዎች የገንዘብ ድጋፍ ማድረግ የሚያስችል አቅም እንዳለው ቢቢሲ በዘገባው ጠቁሟል።